በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰኔ አምስት ቀን የሚከበሩ አመታዊ የቅዱሳን በዓላት ቅዱስ አባ ብሶይ ሰማዕት። ቅዱሱ አባታችን ከዘመነ ሰማዕታት ጣፋጭ ፍሬዎች አንዱና ግንባር ቀደሙ ነው። ጥንተ ነገሩ እንደምነቢሉ በሶስተኛው መቶ ክፍለ ዘመን ማጠናቀቂያ አካባቢ ተአግስጦስና ግሪክ ግሪስ የሚባሉ ክርስቲያኖች ነበሩ ታግስጦስና ግሪስ የሚባሉ ክርስቲያኖች ነበሩ። በቀናው የጽድቅ ጎዳና ቢኖሩም ከጋብቻ በኋላ ለ17 ዓመታት መውለድ አልቻሉም ነበር። የ17 ዓመታት ልመናቸውም የተመለከተ እግዚአብሔር ቅዱስ ገብርኤል ልኮ አበሰራቸው። ሕፃኑ ለሰማይትነት ተመርጧልና ብሶይ በሉት አላቸው። ብሶይ በተወለደ በሰባት ዓመቱ ወላጆቹ ይማር ብለው ወደ ገዳም ወሰዱት። በገዳም ውስጥ መጻሕፍትን አጥንቶ ዲቁና ተሾመ። ወደ ዓለም ተመለስ ቢሉ እምቢ ያለ ከባልንጀራው ቅዱስ ጴጥሮስ ጋር ለ21 ዓመታት በድንግልና በተጋድሎ ጾምና ጸሎትን እያዘወተሩ ኖሩ። ቅዱስ ብሶ 28 ዓመት በሞላው ጊዜ መልአኩ የተናገረው የትንቢት ዘመን ደረሰ። በርካታ ምእመናን ክርስቲያኖች በመሆናቸው ብቻ ታረዱ፣ ወደ እሳትም ተጣሉ። ሞትን የፈሩ ደግሞ በየዱር ገደሉ ተሰደዱ። ቅዱስ ብሶም ወይም በሚያውቁት ሰዎች ተከሶ ለፍርድ ቀረበ። ድንገትም ከሰማይ ፍጡነ ረዴት ወሊቀ ላይ ቅዱስ ገብርኤል ደረሰለት። አይዞ እኔ እስከ መጨረሻው ካንተ ጋር ነኝ አለው። ምክንያቱም መጀመሪያ ሲወለድም እናት አባቱን ያበሰረ እሱ ነበር። ሰማይትም እንደሚሆን የጦር መኮንኑ ክርስቶስን እንዲክዳ ቅዱሱ ቅዱስ ጉን ጣዖታቱን ያጋንንት ማደሪያ መሆናቸውን በግሃድ ነገረው። መኮንኑ ቢበሳጭ ወታደሮቹ እንዲጨምቁት አዘዘ። ደሙ እየወረደ ገረፉት። በፊትና በኋላው ብረት አድርገው ስጋውን ጨፍልቀው እስር ቤት ውስጥ ጣሉት። ሊቀ መላእክት መጥቶ ዳሷዳ ነው። መኮንኑን እርሱን ማሰቃየት ደከመው። መኮንኑ በማሰቃየት ደከመው። የቅዱሳን ሕይወት ግርም ይላል። ተገራፊው እያለ ገራፊው ስቃዩን የሚቀበለው እያለ አሰቃዩ ይደክማል። ይሄ ነው የቅዱሳን ሕይወት። ይሄን መሰለኝ አባ ጽጌ ድንግል እንዲሉታል። ማአዛ ጽጌ ኪሰ ድንግል ውስጥ አውደስም ሰክረ! ውግረታ የባን ይመስሎ ሀሰረ እሳትኒ ማየባይር ቆሪረ ድንግል ማርያም ይላሉ። አባጽየ ድንግል በአንቺ በፍቅርሽ ወይም የሰከረ ሰው ውግረታ የባን ይመስሎ አሰረ በድንጋይ እየወገሩት ገለባ የሚጥሉበት በእሳር የሚመቱት ይመስለዋል። እሳትኒ ማየባይል ቆሪረ እሳቱ የሚንቀለቀለው እሳት ደግሞ ቀዝቃዛ ውሃ ይመስለዋል። ይሄ የሚሆነው ባንቺ ፍቅር ለታሰረ ሰው ነው ብለው አባጽዬ ድንግል በማይለ ተጽዬ ላይ ጠቅሰውታል። እናም ቅዱሱ ብሶ ከአንዱ መኮንን ወደ ሌላው እያመላለሱ አሰቃዩት። አካሉን ቆራረጡት። ዓይኑን በጋለ ብረት አወጡት። በምጣድም ቆሉት። በጋን ውስጥ ቀቀሉት። እርሱ ግን በፈጣሪው ፍቅር የጸና ነውና ሁሉን ታገሰ። በነዚህ ሁሉ የስቃይ መጣት ቁራሽ ዳቦ እንኳን አላቀመሱትም በረሃብ ቀጡት እንጂ ለእርሱ ግን ምግቡ የክርስቶስ ስም ነበር። በመጨረሻ ንጉሱ ዲዮቅልጥያኖስ አንገቱን በሰይፍ አስመታው። ሰጋውን የተቆረጠ አንገቱን የተቆረጠ አንገቱን ገንቦ ወይም ጋን ውስጥ ከቶ ጣለው። የቅዱሱን አካል የያዘችው ጋን በእግዚአብሔር ቸርነት ማንም ሳይሸከማት ከመሬት ከፍ አለች። ለሀያ ቀናት ተጉዛ ከሶሪያ ግብፅ በረሃ ደረሰች። ክርስቲያኖች ተቀብለው ሲከፍቷል የቅዱስ ብሶ ራሱን አገኙት፣ ተጣብቆ አገኙት። በክብርም አሳርፈውታል። ከቅዱሱ ሰማይ ታባ ብሶ ረድኤት በረከት ይክፈለን። ዳግመኛ በዚህ ዕለት ቅዱስ ያይቆ ይታሰባል። ጻድቅ ተአማኒ ወይም ታማኝ የተባለ የምስራቅ ሰው ቅዱስ ያይቆ መታሰቢያ ይደረግለታል። ቅዱስ ያይቆ በቁስጥንጥኔ አካባቢ በራ ውስጥ ይኖር የነበረ አባት ነው። ቅዱስ ቅድስና ህይወቱ ከቅድስና ህይወቱ ባሻገር በደፋርነቱ ጥባቱ ይታወቃል። በ340 አመተ ምህረት ታናሹ ቆስጠንጢኖስን አርዮሳዊ በሆነ ጊዜ ይህ አባት በይፋ ገስጾታል። እንግዲህ ታላቁ ቆስጠንጢኖስ የቤተ ክርስቲያን ቀርና ሃይማኖት አምድ ሃይማኖትን ያቆመ ይባልለታል። ታላቁ ቆስጠንጢኖስ ታናሹ ደግሞ አርዮሳዊ ሆነ። በዚህም ምክንያት ይህን አሪዮስ ቆስጠንጢኖስም ገስጾታል። በዚህም ምክንያት መከራን ተቀብሏል፣ ታስሯል፣ ተገርፏል። እግዚአብሔር መናፍቁ መናፍቁን ንጉስ ለጦርነት በወጣበት ቀስፎታል። ቅዱሱ በዝች ቀን አርፎ ወደ ወደደው ክርስቶስ ይዷር። ቸር አምላክ ከሰማይቱ ቅዱስ ብሶይና ከቅዱስ ያይቆብ ረዴት በረከት ያሳድፈን፣ በምልጃቸው ይቅር ይበለን። ጸሎታቸው ምልጃቸው ለእውነተኛው አይነሳቀን ያብቃን ሰኔ አምስት ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ ብስወይ ሐያል ሰማይት ቅዱስ ማረታ ለባሽተ ክርስቶስ በቅድስናዋ የተወደሰች በስደት እያለች ያረፈች እናትናት ቅዱስ ያይቆ ምስራቃዊ ቅዱስ ፒፋሙን ሰማይት ቅዱስ መቃረት ሰማይት ቅዱስ መርቆሪዮስና ማህይበሩ ሰማይታት ይታሰባሉ። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፈነውን ስለ አንተ ቀኑ ሁሉ እንገደላለን እንደሚታረዱ በጎች ተቆጠርን፣ ተብሎ እንደ ተጻፈ ነው። በዚህም ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 ቁጥር 35 እስከ 38። ሰላም ለብስ ሰው ስቁል በዲበ ድንባዝ ቅሱ ፈዘባን በጥብጣዩ ወበኮና ታራዊ ሩጉዝ ያ ኢቆ ምስራቀ በአለጤና ምዑዝ ማረታ መነኮሳይት ለባስተ መንፈስ አዚዝ አብላሪዮስ ወመቃ

አባቴ ቴዎድሮስ በአራተኛው መቶ ክፍለ ዘመን የነበረ ግብጻዊ አባት ነው። ተወልዶ ባደገባት የእስክንድርያ ከተማ ብሉያትና አዲሳትም በኦቶ ከነበሩ አበው ሊቃውንት ተምሯል። ጊዜው ምንም መናፍቃን የበዙበት ቢሆንም በዛው ልክ ደግሞ እነ ቅዱስ እለእስክንድሮስና ቅዱስ አትናቴዎስን የመሰሉ ቅዱሳን ሊቃውንት ነበሩና ከነሱ የሚገባውን ወስዷል። አባት ቴዎድሮስ አባ ያሰኘው ስራው ሲጀምር ገና በወጣትነት ድንግልናውም ምንኩስናውም በመምረጡ ነበር ምንም እንኳ ሀብት ከእውቀት ጋር ቢስማማለትም ይህ ርሱን ከምናኔ ሊያስቀረው አልቻለም። ከከተማ ወጥቶ በአት ወስኖ በጾምና በጸሎት ተወሰነ። በ340 ዓመተ ምሕረት አካባቢ ግን በምእመናን ላይ ከባድ ችግር ደረሰ። የወቅቱ ነገስታት በስመ ክርስቲያን አርዮሳውያን ነበሩ። በስመ ክርስቲያን አርዮሳውያን መናፍቅ ነበሩና ህዝቡን ማስገደድ፣ አንዳንዴም የአርዮስን እምነት ያልተቀበለውም ማስገደል ጀመሩ። በዚህም ምክንያትም ታላቁ የኦርቶዶክስ ጠበቃ ቅዱስ አትናቴዎስን ከመንበሩ አሳደዱት እውነተኛ ሆኖ በመገኘቱ በምትኩም አርዮሳዊ ሰው ጳጳስ ተብሎ ተሾመ ምክንያቱም በሰዓቱ የነበሩት ነገስታት አርዮሳዊ አመናፍቃን አደሉ እነሱን የሚደግፍ ጳጳስ ሾሙ እነሱን የሚነቅፋቸውን ግን ከመንበሩ አባረሩት ይህን ጊዜ ነው እንግዲህ እውነተኛ እረኛ ያስፈለገው በበዓቱ የነበረው አባ ቴዎድሮስ አላቅማማም ቤተ ክርስቲያን ትፈልገኛለችና ቤተ ክርስቲያን ትፈልገዋለችና መጻሕፍትን ገልጾ ከቦታ ቦታ እየተዘዋወረ ምዕመናንን ያጸና ጀመር። መናፍቃኑን ተከራክሮ ምላሽ በማሳጣት ሕዝቡን ከኑፋቄ በመጠበቅ የሰራው ስራ ሐዋርያዊ ቢያሰኘውም ለአርዮሳዊ ጳጳስ ጊዮርጊስ ሊዋጥለት አልቻለም። የሚገርመው እንግዲህ አርዮሳዊ ሆኖ ደግሞ የተሾመ ጳጳስ ስሙ ጊዮርጊስ ነው። ነገስታቱ መኳንንቱ መናፍቃን ናቸው ብለናል። እነሱ የሚደግፋቸው በስመ ጳጳስ ግን ውስጡ ተኩላ የሆነ ስሙ ደግሞ ማን ይባላል? ጊዮርጊስ። አንዳንዴ ያው ስም ሌላ ተግባር ሌላ ይሆናልና ለዚህ ጳጳስ የአባ ቴዎድሮስ ተግሳጽ፣ ህዝቡን ማጽናናት፣ ህዝቡን መገሰጽ አልተዋጠለትም ነው የሚለው በቁጣ ወታደሮች ልጎ አባ ቴዎድሮስን ተቆጠው ተቆጣው ይሄ ጳጳስ እኮ ነው እንዳያስተምርም ገሰጸው። አባት ቴዎድሮስ ግን እሺ ባለማለቱ ግርፋቱ ታዘዘበት። ወታደሮች እየተፈራረቁ ሲገርፉት ረድኤተ እግዚአብሔር ከእርሱ ጋር ነበርና ከዛ ሁሉ ግርፋት አንዲቷ ማካዶ ላይ አላረፈች። በዛም የተበሳጨው አሪዮሳዊ ጳጳስ የአባ ቴዎድሮስን እጅና እግር ከፈረስ ጋር በኋላ አሰረው። በኮረንችም በኮረኮንችም መንገድ ላይ በፍጥነት እንዲያሯሩጧቸው አዘዘ። ፈረሶች መር ሲጀምሩ የአባት ቴዎድሮስ አካሉ ይላላጥ ጀመር። ትንሽ ቆይቶ ግን እጆቹ ተቆረጡ። በኋላም ራሱ ከአንገቱ ተለይታ መንገድ ላይ ወደቀች። አካሉ በሙሉ መሬት ላይ ተበታተነ። እግዚአብሔር ቅዱስ ነብሱን ተቀብሎ አሳረጋት። እንግዲህ አባት ቴዎድሮስ ይሄን ሁሉ ስቃይ ያገኘው በነገስታቱ ሳይሆን ነገስታቱን በሚደግፍ አርዮሳዊ ጳጳስ። ነገስታቱ እንኳን አንዴ ለሹመታቸው ያደሩ ናቸው። አይደለ እሱ ሁሉ መከራ ያየው እዛው በቤቱ ሰው ነው ማለት ነው። ስለዚህ እግዚአብሔር አምላክ ቅድስት ነፍሱን ተቀብሎ አሰረጋት። ለቅዱሱም ሶስት አክሊላትን አውርዶለታል። አንደኛ፣ ስለ ፍጹም ምናኔውና ድንግልናው አንድ አክሊል፣ ስለ ሐዋርያው የወንጌል አገልግሎቱ ከበዓት እያለ አይደለ መናፍቃን ተነሳ ሲባል ወጡ፣ ህዝቡን ስለማጽናናቱ አንድ አክሊል፣ ሶስት ስለ ቀና ሃይማኖቱ ደሙን አፍስሷልና ሶስተኛ አክሊል ተቀበለ። እማባልከ ተመቲራ ለእንተ ሰረረት ርስ እግዚአብሔር አስተቀጠላ አስተቄጸላ በአክሊል ሰላስ እንዳለ መጻፍ፣ ስጋውን ሰብስቦ በዝማሬ በመህለት በክብር ቀብረውታል። አምላካችን ከቅዱስ አባት ቴዎድሮስ ረዴት በረከት ይክፈለን። በምልዣውም ለእውነተኛዋ ይንሳቀን ያብቃን። ምልዣውም እውነተኛ እረኞችን ይስጠን። በዚህ ዕለት አባት ቴዎድሮስ ሰማይት፣ አባ ገብረ ክርስቶስ አርባ ሰማዕታት ይታሰባሉ። መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄአለሁ። ወደፊት የጽድቅ አክሊት ተዘጋጅቶልኛል። ይህም ጻድቅ ፈራጅ የሆነ ጌታ ያን ቀን ለእኔ ያስረክባል። ደግሞም መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም። የቅዱስ ጢሞቴ ወደ ቅዱስ ጢሞቴዎስ የጳውሎስ መልእክት በሁለተኛው ላይ ምዕራፍ አራት ከቁጥር ሰባት ሰላም ለክሙ ቅዱሳን መኳንንተ እስና